ወርቅ ጥሎሽ ልብ ምንድን ነበር ልባንቻ ነው። ምንድን አሁን አሁን የተዘፈነው እንኳ ሴም ማድረግ ያቃተኝ የቅመሟ ሙዚቃ የተመቸኝ ሀረካት ማለት ነው። እናንተ ደህና ደህና አሁን ለቲክታከር ደብቃችሁ ነው ለካ ዩቲዩብ ላይ እንደዛ የተዛዛጋችሁብን፣ አያምርም አሁን ይሄ በስማአም በስማአም ካይን ያወጣችሁ ብለናል። እውነት ለመናገር እንዴ ዩስኪ ጠረ መሳሳት እኛ እኛኩ ይ መጀመሪያ ቲክታክ ላይ ጨረሳችሁ ነው ቪዲዮን በኋላ ለካ ይጠፋባቸው እዚህ ፈታ ዘና ብለዋላ፣ እያቸ እንዴት እንደነቁ እንዲህ ጉድፈላ አለቤተሰብ አለ። ለማንኛውም ዛሬ መጥቻለሁ። ሰላም ጤና ይስጥልን። እንዴት ናችሁ? ደና ናችሁ? አለው ደና ነኝ፣ እዚብሔር ይመስገን። ብዙ ጊዜ ብዙ ጊዜ እኔ ሳወራ ድምፄ ትንፋሼ ይረብሻችኋል ማለት ነው። እኔ አሁን አሁን እንኳን እግዚአብሔር ይመስገን ቅዝቃዜ መጥቷል ማለት ነው። እኔ አንደኛ ትንሽ የሆነ የሆነ ልቤ ላይ ችግር አለብኝ ከሆነ ጊዜ በኋላ ማለት ነው። ምን እንደሆነ አላቅም ማለት የሆነ በጣም ሙቀት ሲበዛ አሁን ምግብ ሰርቼ ምናምን ትስል የሆነ ድካም ይሁን ምን አላቅም ብቻ የሆነ እፍን የሚያደርገኝ ነገር አለ ልቤ ላይ ማለት ምን እንደሆነ አላቅም። ሲቀጥል ደግሞ ድምፄ እንዳይሰማ ትንፋሼን እንትኑ ስፒከሩን በደንብ ስለማስጠጋው ይመስለኛል። በነገራችን ላይ ረጅም ወይስ አልችልም በነገራችን ላይ ረጅም ወሬ አልችልም። የሆነ ድምጼ እንትን ትንፋሼ ያጥረኛል እንዳላቸው እና የእኔ ውድ ቤት ሰዎች በቅርቡ አስተካክለዋለሁ ከእግዚአብሔር ጋር ማለት ነው። የሆነ ቸክ ደረገዋለሁ ብያለሁ። በጣም እንትን ይለኛል ትንሽ። አሁን አስራ አምስት ደቂቃ ምናምን አለ እረፍት ከሄድኩኝም የሆነ ልቤ ስር ስር ስር ስር የሚል አለብኝ። ምንም ነገር በሽታ የለብኝም፣ እንግዲህ እስከማውቀው ድረስ እና ለዛ ነው የኔ ውድ ቤተሰቦች፣ በጣም ይቅርታ ስፒከሩንም ስለማስጠጋው መሰለኝ። ሴትዮዋ እንዳሰማኝ በበረንዳም ላይ ስለማውራ ለዛ ይመስለኛል፣ ስለማስጠጋው መሰለኝ። እና የሆነ አንዳንዴ ፍርሃት ውስጥ ሆናችሁ ስታወሩ ድምጻ ሲቆራረጥ የለ፣ ከዛም አንጻር ይመስለኛል። ግን ደግሞ ህመም የለብኝም። ግን በተፈጥሮ ወይም እንደዚሁ ከቅርብ ጊዜ በኋላ የመጣብኝ ነገር ምንድን ነው እንትን አይደለም ረጅም ጊዜ ረጅም ወይ ሳረክ በመሃል ትንፋሽ ቁርጥ ቁርጥ ይላል። ይቅርታ ጠይቃልሽ እኔ ወድ ቤተሰቦች ብዙ አስቴ ስለሰጠኝ ነው አውቄ እንዳይመስላችሁ ብዬ ነው። እና ዛሬ የመጣሁበት ፓርት ምን መሰላችሁ ቤተሰቦች? ጠዋት እንግዲህ ያው ለብሩክ መልእክት አስተላልፍ ያለው ስለ ጨጓራ ብዙ ብላችሁኛል። ዛሬ ጀምሬ እኔ እንትን ዘፍዝፍ ያለሁ ምንድነው ይሄ ተልባ፣ ተልባ ተዘፍዝፎ ጠዋት ጠዋት መጠጣት ብላንዶ ኮመንት ስር ጽፋልኛለች እሱን አሁን ዘፍዘፍ ያለው እጀምራለሁ። እኔ ራሱ እኮ አለብኝ ግን ያን ያህል እንደዚህ አላወራውም እንጂ እኔ ራሱ አለብኝ። ግን የሚነሳብ የምድነው ያን የልብናኑን ክብስ ስበላ እሱን ስበላ ነው የሚነሳብኝ ማለት ነው። እሱንና ደግሞ ሌላ ምን ስበላ ነው ችብስ ችብስ ዘይ ስበላ እሱ ይነሳብኛል። እና ግን ያን ተስፋ ማለት እንዲህ ቦታ ሰቸው አላቅም። እና ጠዋት ጠዋት ሲያገዛኝ በጣም ነው ምፈራው ከሰዎቹ ጋር ቶሎ ሽንት ቤት ነው የሚሄደው ልክ እንደተነሳው እንደዛ ያደርገኛል እና አሁን ግን ያቺ እህቴ ያልሽኝን እንትን በጥብጫ አለሁ። እንትን ተልባ ሳይበስል እጠጣለሁ። ውጤቱን እንግዲህ የምነግርሽ ሆና ማለት ነው። እና ዛሬ የመጣሁበት ፓርት እንግዲህ ከቅርብ ጊዜ በኋላ ከረጅም ጊዜ በኋላ ምን ከቅርብ እንግዲህ በነ ሀሰን በነ ሙቤ በነ ሀይሚ በነ በና አብረሽ ጊዜ ነበር ይሄ ነገር ያለው ሰብሰብሰብሰብ ብለው እንግዲህ በእንደዚህ መልኩ አምሳ ሺ አርባ ስልሳ ሺህ መቶ ሺህ መከበር ሲጀምር ሰብሰብ ቢሉ ነበር። እንግዲህ ዛሬ ከረጅም ጊዜ በኋላ በሄኖክ ቤት ይመስለኛል። እንግዲህ በባለፈውም ሀሰንና ማሂ አክብረውለት ነበረ። ኧረ አንተ እድለኛ ሆንክ። እሺ እግዚአብሔርን፣ ዛሬም በሱ ይመስለኛል አላውቅም፣ እንትኑ የተለቀቀው ፎቶ በሱ ነው። እውነት እድለኛ። ይሄ ሁሉ ጓደኛ እንዲወድ ነበር፣ የዚህ ሁሉ ጓደኛ መከታ ነበር ከሄኖክ ኧረ ኧረ እንዴ እንደዛ ተዘቅዘቀህ፣ እንደዛ ተሰድበህ ይገባሃል። እውነት ጓደኞቹ ይለያሉ። የጨረቃ ፋሚሊዎች፣ በዚህ አጋጣሚ እንኳን ደስ አላችሁ። በብሩህ ጊዜ በጣም ከጎኑ ሆናችሁ፣ ለሃይሚ ጠላት የመሰላችሁ ሰዎችም ይቅርታ አድርጋችሁለት 50 ሺህ ስላስገባችሁት በጣም አድርገን እናመሰግናለን። ያው የኔም ደስታ ነበር 50 ሺህ እንዲገባ ሄኖክና መለኛው መለኛው በአሳር በመከራ ነው ሀምሳ ሺህ ዋን ድፍን ያደረጓት ማለት ነው። አመለኛው ቀደመ፣ ከዛ በኋላ ሄኖክ ተከተለ አይደል? ልካርሎ እንደዛ በጣም እንዲ ሁሌ ሳይ አይሞላም፣ ሁሌ ሳይ አይሞላም። ምንድን ይሄ ነገር እያልኩ በቃ ግራ ተጋብቼ ነበርና ሄኖክ ያው እንኳን ደስ አለ በድጋሚ በባለፈው አክብራልታለች ማሄና ሐሰን ዛሬም፣ እንግዲህ ብሩኬ ባለበት፣ እንዲሁም ሚኪ ባለበት። ዛሬማ እንዲህ የድሮዎቹ ሁሉ አሉ። ኤፍሬም አሉ ኤፍሬም የቅመሟ ሁሉ። ቅመሟ ግን የለችም። እናንተ ቅመሟ ኤፍሬም ያለበት ቦታ አትገኝም። ለምንድን ነው? የራሴ አመለካከት ነው። ከካሜራ ጀርባም ልትኖር ትችላለች ጋይስ። አይ አሁን እሷም ሙሽራ ናት ቤተሰቦች፣ አትወጣም፣ ወጣ ወጣ አትልም። ይሄ ይሄ ነገር የተሰራው ይሄ ቪዲዮ የተሰራው መቼ ነው ብትሉኝ ብሩኬ እንትን ቀየረቢ ደሞ ልብስ ለነገሩ ጅብሰን ነካይ ምናምን ሲል ነበር። ፍፄ ማለት ነው። ፍፄ ብሩኬ ጋር መጥቶ መሬት ላይ ተዘርሮበት ነበረ። ፕራንክ ማለት ነው፣ ሲሰሩ እና ነጭ ነበር የለበሰው ግን የብሩኬን ማሊያን የለበሰው ፍፄ ማለት ነው። የዛ ቀን ጅብሰን ነካቢ ምን ሲል ነበር። ሚኮ ደግሞ እንደምታዩት አልቀየረም። ብሩኬም ይሄን ልብስ ነበር የለበሰው የዛ ቀን ማለት ነው። ይሄ ቪዲዮ ከተሰራ አንድ ቀን ሁለት ቀን ይሆነዋል ማለት ነው። ዛሬ ተለቀቀ። ያው እያዩ ነው የሚለቁት። በነገራችን ላይ ዛሬ ብሩኬ የሚመጣ አይመስለኝም በእሱ ቤት ማለት ነው። ምክንያቱም ሚፍታህ ማታ ይመጣል ብዬ አስባለሁ። ምክንያቱም የሆነ የእሱ የተሰራ ቪዲዮ አለ። ስለዚህ ዛሬ ብሩኬ በዚህ ቤት ተገኝተዋል። እንደዚህ እየቆየ የሚለቀቀው አንደኛ ቪዲዮ መደራረብ የለበትም። ትናንትና ያው ቅመሟ ቤት ተለቋል። ከትናንት ወዲያ አልተለቀቀም ነበር፣ የእሷ ተራ ነበር ከትናንት ወዲያ ማለት ነው እና ዛሬ እንግዲህ ሄኖክ በዚህ መልኩ እንዴ፣ ሞቤ መላጣ ሆኖ ነው ወይስ ቲክታክሮች መልጠውት ነው? ጋይስ አልገባኝም። እና በዚህ መልኩ ሰብሰብ ብለው መጥተዋል። ታዲያ የእነሱን ፍቅር ስታዩ እናንተ ምን ተሰማችሁ? የማዳም ቅመሞች እኛሳ እንፋቀርም ወይ እኛሳ እንዋደድም ወይ? ማንወሰደብን? ፍቅሩን ማንወሰደብን? ለምን ለምን አዛን አለብኝ። ቅርታ በኋላ እንገናኝ ሲወጣ ቀጥታ ፊት ለፊት ነው ያለው ማለት ነው። እና ይሰማል። በረንዳ ነበርኩኝ ኩሽና ገባው ማለት ነው። ቤተሰቦች እና ምን ምን ነበር ወኔ ጀመርኩ ተጣፋኝ። አው እኛ ለምን አንዋደድ? የማዳም ቅመሞች ቅማሞች፣ ብሩክ ተነካብን፣ ሀይም ተነካብን። በጊዜው ስሜታ ሆነ። ልንነጋገር እንችላለን ከዛ በኋላ ግን፣ ለመርሳት አቅታችሁ ብዙ አሁን ያልታረቃችሁ ልጆች፣ ይቅር ያልተባባላችሁ ልጆች አላችሁ። ይቅር ብትባባሉ ምን ይመስላችኋል ታዲያ? እናንተስ ይሄን ለማለት ነው የመጣሁት የእኔ ውድ ቤተሰቦች? ብዙዎቻችሁ አይደላችሁም። አንዳንድ ሰዎች አላችሁ፣ አንዳንድ ማለት ነው እንተዋወቃለን የምትመርል ስለዚህ፣ ይቅርታ የሚባል ነገር አለ። እነሱን አያችኋቸው አይደለ? ትናንት እንደዛ ተፋልጠው ዛሬ ግን ፍቅር በፍቅር ናቸው። እኛ ጠላት ለብሩክ ለሀሚ ጠላት ነው ወይም ደግሞ ለሄኖክ ጠላት ናቸው ያልናቸው ሰዎች አያችኋቸዋ። እዚህ ጋር እንግዲህ ማራኪም ከቤዚ ጋር ብዙ ነገር ፍጥፍጥ አሳልፈዋል። ከማራኪ ከእንትና ጋር ከኤፍሬም ጋር ኤፍሬም ቅመማ ማለት ነው። ብዙ ነገር አሳልፈዋል እንዳያችኋቸው፣ ከቤዛ ጋር ማለት ነው። ዛሬ ላይ ግን ፒስ ሆነው መጡ። ስለዚህ እናንተም የእነሱ ቪዲዮ አይታችሁ ሰላም እንድትፈጥሩ በሚለው ነው የመጣሁት። ሄኖክ በዛን ሰዓት ከብሩ ጎን ለምን ሆነ፣ ሴት ልጅ መደገፍ አለበት ምናምን ስትሉ ነበር። እነሱ ግን ያው የተሰጣቸው ገጸ ባህሪ ነው እንጂ ሄኖክ እውነት ለሃይሚ ጠላት ሆኖ ሳይሆን ለብሩክም ወዳጅ ሆኖ ሳይሆን ኖርማሊ በቃ መሰላት ስላለበት ነው ቪዲዮ የሰሩት። እና ነገም ተነጎዳያም ሌላ ነገሮች ሲሰሩ ይሄ ካራክተር እንደዚህ ነበር እኮ ከዚህ በፊትም ብላችሁ እኛ ክፉ ቃል እንዳይወጣን በእርግጥ ቢወጣንም እኮ ምን ትንፋሽ ነው ይቀራል። ግን እርስ ባራሳችሁ ደግሞ ተኮራርፋችሁ አንድ ቤት እያላችሁ ጎረ ቤት እያላችሁ ተኮራርፋችሁ የቀራችሁ አላችሁ። እና እንደዛ ተኮራርፋችሁ መቅረት እንደሌለባችሁ ይሄንን ቪዲዮ እንድታስተውሉ፣ መቆራረፍ ለማንም ምንም አይጠቅምም በሚለው ማለት ነው። ለዛ ነው ይሄን ቪዲዮ ልሰራ የመጣሁት። እንደገና ደግሞ ሄኖክም አምሳ ሺ ገብቶ በዚህ ልክ ጓደኞቹ እንዲተደስተው ስላከበሩለት ደስ ብሎኛል። እውነት ለመናገር ሄኖ እንትና ሀሰን እና ማሂ ያከበሩለት ቀን እንዴ ብዙ ቦታ ሱ ይገኛል። እንግዲህ ሄኖክ እንደምታዩት ገና ለገና ያኔ ትንሽ ሰብስክራይበር ነው ያለው ስራ ይሰራ ማለት አይቻልም። ዛሬ ትናንሽ ሰዎች ሆነው ከትላልቅ ሰዎች ጋር ሲውሉ፣ ትናንሽ ሰዎችን መናቅ የለብንም። እነዚያ ነገ የት ቦታ እንደሚደርሱ አናቅም። ማንም ሰው ከዜሮ ተነስቶ ነው። ማንም ሰው ራቆቱን ተነስቶ ነው። ዛሬ ላይ ዘነጠ ለበሰ፣ ምናምን። በትንሹ በትንሹ እንደ ነብሩክና ሃይሚን እንተዋቸው እና በትንሹ ከሚኪ ሚኪን፣ እኔው ሚኪ አሁን ሰራተኛ ነው፣ ታታሪ ነው። ብዙ ነገር ሰርቶ አሳልፏል። ብዙ እውቀት አለው፣ ብዙ ታለንት አለው። ከትናንቱ ግን ዛሬ ዛሬ ላይ የተሻለ ነው፣ እየተሻለ ነው። ነገ ደግሞ የተሻለ ቦታ ይገኛል። ሶ ብሩክ ጓደኛ ታብዛ ያላችሁ ሰዎች አላችሁ። በቀደም እንትና ፕራንክ አድርጎ ቤቱ ሲሄድ ፍፄ ማለት ነው። የወንድ ጓደኛም የወንድ ጓደኛ ጠላት ሊሆን አይችልም። በነገራችን ላይ አንደኛ ፍጹምና ብሩኬ ጀስት እንደ ሀብና በቃ እንደ ሀብ አስቡት። አብረውን ያደጉት ቤት ራሱ ሙሽዬ እንዴት እንደምትወደው አይታቸዋል። ምንም የሚያሳስብ ነገር የለም። ሚኪ ሚኪ ነው። እንደምታዩት በየሄደበት ቦታ ስለ ብሩኬ መልካምነት እያወራ ቢመዘገብለት፣ ገጽ ሙሉ ቢመዘገብለት ነው ደስ የሚለው። በእያንዳንዷ በፕራንክም በተለያየ ቦታ ስለ ቡቡ አውሮች አልጨርስም ነው የሚለው ሰው ህልሙ፣ አሁን የእሱ ህልም ደግሞ ጥሩ ደረጃ ደርሶ ብሩክን እንዳባት መጥራት የሚኪ ላይ የማየው ነገር ይሄ ነው። እነሱ የእነሱን ቤት አዩና የእነሱ ሰላም አይነሱም ለማለት ነው ዛሬ የመጣሁት። አንዳንድ ቦታ ኮመንት ስላየሁኝ በዛ ምክንያት ነው። ቅመሜ እንግዲህ ዛሬ በማን ቤት እንደምትከሰት አናቅም። ትናንትና እንግዲህ በወሎ ፎቶ ኢንስታግራም ፖስተዋል፣ ከብሩኬ ጋር ብሩክ ቤት ማለት ነው። ቲክታክም ምርጥ ዘፈን አነጥፍልሃለሁ ወርቅ እፈት ልልሃለው፣ ቅን ያለት የማይሰማ ዘፈን እኮ ነው። ሀይሚ የምዘፍ ነው ለብሩክ ባይዘው በጣም ያምራል። ፏ ያለ ነው። እንትን ያሉት የብሩክ እንደውም አላርፍም ጀምሬ፣ አላቋረጥም ጀምሬ የሚል ነው። እኔ ደግሞ ቀይር አርጌ በሁሉ አረኩበት፣ በሁሉ አቀናበርኩበት። ምክንያቱም ያ ልብስ ከዚህ ጋር ስለመሄድ ከሙዚቃው ጋር ስለመሄድ፣ ሙዚቃው ደግሞ ለራሱ እሱ ያለበት ቦታ ይገልጸዋል። ቲክታክ እንግዲህ ብዙ ነገር የምታስተላልፉበት ነው። ብዙ የስራችሁን፣ የልባችሁን ምኞት ሰው ጋ ቅሬታ ካለባችሁ በሙዚቃም በግጥምም በፈለጋችሁ አይነት የምታስተላልፉበት ነው። ቲክታክ እና ኢንስታግራም ማለት ነው። እና ከዛ አንጻር ያስተላለፈው ነገር ትክክል ነው። እኔ ደግሞ ከልብሱ አንጻር ቅይር አድርጌ በሁሉም እንግዳ ተቀባይ ብዬ ነው ሼር ያረኩለት በሾርት ማለት ነው ዩቲዩብ ላይ እና አይደብራችሁም ብዬ ተስፋ አደርጋለሁ የኔ ወድ ቤተሰቦች ለዛሬ ይጀላቸው የመጣሁት ቪዲዮ ይህንን ይመስላል የተሰማኝን ስሜት ለማብራራት ነው የመጣሁት በሄኖክ ደስታ እንኳን ደስ አላችሁ ሁላችሁም እህቶቼ በጣም ብዙ ተቆርቋሪዎች ነበራችሁ እንዴት ነው ባለፎጣ ሰው የማይወደደው ድሮም እኮ ባለፎጣ ሰው ምቀኛው ብዙ ነው እያላችሁ በጣም ተከፍታችሁ ነበር ዛሬ ደስ ይላችሁ ይገባል ሀምሳ ሺ ስለገባ ማለት ነው እናመሰግናለን ቤተሰቦች ባይ ተው ማታ እንገናኝ